ኤፍራታ እንግዲህ ከያፌት ጋራ ስራ ለመጀመር ጠይቀው እንደነበር እናውቃለን። አሁን ግን ስራውን ተስማምቶላታል። እሷ ስራውን ለመስራት ሳይሆን ስራውን ላይ ምን አይነት ስራ ነው የሚሰራው የሚለውን ለማጥናትና እነዛ ከታገቱ ልጆች ደግሞ እያደርሰኛል ወይ የሚለውን ነገር አስባ ነው ሙሉውን ቤዛ ጋር ድንገት ስትደውል ቤዛ ዛሬ ላገኝሽ ፈልጌ ነበር ተጠፋፋን ስትላት አይ ዛሬ እንኳ ይቅርታ አድርጊልኝ ስትላት ለምን ይቅርታ እንጠያየቃለን ስላልተመቸኝ ስለማይመቸኝ ለምን እንዲህን ስትላት ዛሬ የአፌ ስራ ትጀምር ያለች ብሎኛል ስትላት አ ነው ያለቻት፣ እባክሽ እራስሽን ጠብቂ የእሱ ጋር የሚሰራው ስራ እኔ ጥሩ አይመስለኝም። ስለዚህ ኤፋዬ አደራሽን እራስሽን ጠብቂ ስትል ነግራታለች። እሷ እሺ ብላለች። እንግዲህ ያፌት ከተኛበት እንግዲህ እኔ ያፌት ግን የእውነት ሰክሮ አይመስለኝም። እሷን የሚያጸናበት ዘዴ ፍራታ ምን ታደርጋለች ከእኔ በኋላ እኔ ሰከርኩ መስሏት ምን ነገር ትሰራለች ብሎ የሚያስብ ይመስለኛል። እና እሷም ሰክሯል ብላ እንግዲህ ላይ ፎቅ ተተኛ ስትለው አይ አልተኛም፣ እዚሁ ነው የምተኛው፣ አንቺ ከኔ ላይ ተኝ ሲላት ራሱ እየቀፈፋት ነበር። እሱ ላይ ቀደም ያለችው ሆኖም ግን ምንም የሰከረ ቢመስልም አልመሰለም፣ እና እያያት ነበር። ግን ምንም አልቻለችም፣ ምንም ነገር ማገኘት ለዚህ ጊዜ ነው ውጭ ወጥቼ እስኪ ስራውን የሱ ሌው የሚለውን የወሰነችው። እንግዲህ ናታል ደግሞ ዲያራ ጋራ እንግዲህ ዲያራ ጋር እንዳትገናኝ ከተገናኘ ድና ይህ ፍቅር ከያዛት አንተ እንደምታገባት አስገድድሃለሁ ብላ ወይዘሮ ዝናሽ ብላው ነበርት። ሆኖም ግን ትዝታ ያለችውን ወይዘሮ እናቷ ያለችውን ትቶ በድብቅ ከልጅቷ ጋር ተገናኝቷል። ዲያራ ደግሞ የናታልን ማንነት ሳታቅ ወንድሟ አባቱን እንዳስወገደ ስትነግረው ደነገጠ። እንደ ምን አይነትን ወሬ ነው የምታወሪ? ሰት ማምናት ያለችው ማም እኮ አትዋሽም ማምናት ቻለችኝ ስትል ደንግጦ ለምን አንቺ ቀረብ ብለሽ እሱን አታጣሪው አጠየቂውም ሲላት እሱ እኮ ከዛ በኋላ ነው አባታችን ከሞተ በኋላ ከኛ መሸሽ የጀመረው ስትለው፣ ሌላ ጊዜ በቃ እናወራዋለን ብሎ ነው ያቋረጣት። ዳግምና እና ጽዮን ደግሞ አቤልን ለመበቀል እንግዲህ ሴት ልጅ የሆነ ሴት ማታውቀውን ፈልገው እንግዲህ በእሷ መንገድ ላይ ልከው እሱ ሊበቀሉት አንድ መንገድ ጀምረዋል። ይህ ነገር እስከ መጨረሻ ይሳካላቸዋል የሚለውን አብረና ያለን ሉሊትም አሁን ቤት ውስጥ ሆና ቃል አቀባይነቷን አልተወችም ነበር። ሆኖም ግን የእጇ ነገር ያሳሰበው ከዛሬ ነገ ጠይቃት አለው ሲል የነበረ ናታል ዛሬ ጥያቄ ውላ ቅርቦ፣ ማነው ምን ወንጀል ብሰሪ ነው ጥፍርሽን እንደዚህ አድርጎ እየነቃቀለች? ሲል ነበር የጠየቃት። እሷን በጣም ነበር የደነገጠችው። ምንም አረን ምንም የሰራሁት ወንጀል የለኝም፣ ማንም አላደረገኝም። እና ታዲያ ምን ሆነች ነው ሲላት ፂወን ቤዛ ፂወን እያለች ስትቀላብር ነበር። እና ከዛ ውሻ ውሻ ነው እንደዚህ ያደረገ ውሻ አላት። ውሾች ውሾች ነቅሰውኝ እንደዚህ ያደረጉኝ አለችውና እንደውም እኮ ወደ ፎቅ ለወጣ ስልን የመጣሁ ብላ ብድግ ስትል ቁጭ በይ ብሎ ሲጮባት ያ የምታውቀው ናታል ሳይሆን ደንግጣ ቁጭ አለች። እሷን ስትጠራ የሰማችው ቤዛ ደግሞ ምን ሆና ነው ብላ ማና የጠራኝ እያለች ከፎቅ ወደምድር ወረደች። ከዛ በኋላ እናታልም በቃ ያ ወይዘ አቶ ናታል፣ አንተ ጥፍሬን አስቆረጣሀኝ ለአንተ ለመሆንን ራስ በራስ ትጠይቀኛል? አሳያሃለሁ እያለች ወደ ፎቅ ዶዲት ትወጣለች ማለት ነው። በዚህ ጊዜ ቤዛ ጠራኝ ናቱ ስትለው አይ አልጠራውሽም፣ እሷን ከኔም ለመሸሽ ብላ ያደረገችው ሲስተም ነው አላት። ሰላም ውድ የቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያረጋችሁ አበረታቱኝ። የምታበረታቱኝ ከልቤ አመሰግናችኋለሁ። ቀጣይ ክፍል ሐረግን ይዘንላችሁ መጥተናል። እንግዲህ ኤፍራታ ነፍሰ ጡር መሆኗ እንዳያቅባት ያፌት ዶክተር ላስጠራልሽ ወይንም ሂጂ ቢላትን በፍጹም ልትሄድ አልፈለገችም። ሆኖ ሆኖም ግን ስራውን ለማየት ብላ ከእሱ ጋር ከሄደች በኋላ ስራው ከታገቱት ልጆች ሳይሆን የሚያደርሳት ከናታል ጋር የሚያገናኘው ስራ እንደሆነ ሌላ የማይሆን ስራ መሆኑ ስታው አሞኛል ብላ ሸውዳው እንግዲህ ወደ ቤት እንዲመልሳት አድርጋለች። ቤትም ከደረሰ በኋላ ጋደም ብላ እባክሽ ዶክተር ልውሰድሽ፣ ይሻለኛል እኮ የምን ዶክተር ነው የምትወስደው? ድጥራ ድሽሺ ቤት ድረስም እንቢላ በፍጹም አይመጣም እያለች እንግዲህ ይህንን ነገር እንዳያቅባትም ስለፈለገች ተልዕኮዋን ሳታሳካ ነፍሰ ጦርነቷን እንዲያቀው ስላልፈለገች፣ ከዛም በኋላ አንተ ከቀጠሮ ሂድ የስ የሚቀጠርካቸውን ሰዎች እሺ በቃ እኔ ልሄድ። ምን አንድ ነገር ሰላም ካልሆንሽ ደውይልኝ አላት ማለት ነው። እሷ ሞት ወጥቶ ሲሄድ እንደገና እየሄደች እያስታወከች ነበር ማለት ነው። ይህንንም ደውሉ አሁንም ዶክተር ሂጅ ቢላትም ፈጽሞ ለመሄድ ፍቃደኛ አልነበረችም። ጽዮንና ዳግም ደግሞ ተገናኝተው ዳግምም እናቱን በማማየ ገወጣ ነው እመለሳለሁ ብሎ ራሱን ቀይሮ ኬፕ አድርጎ እንግዲህ ሸፋፍኖ በ ማስክ አድርጎ እንግዲህ ሁለታቸውም ወጥተው ከአንዲት ልጅ ጋር ፎቶግራፍ ይዞላት መጥቶ፣ ጭናች የምናሰማራት ለስራችን ጉዳይ ታማኝ ናት ወይ እርግጠኛ ነው ስትል፣ አሁ ግን እናደርገዋለን ስትለው፣ እንሞክራለን ሲላት፣ እንሞክራለን አትበለኝ አለ ጽዮን። እናደርገዋለን ብለህ ወስን አለችው። ግን ተጠንቀቅ፣ አንተ ስትመጣ ማንም የተከተለ የለም ስትለው፣ አዋለ ከዛም እንግዲህ አቤልን ሊያጠቁት እንግዲህ ሊያስጠቁት ብድራቸውን ሊመልሱ ተነስተዋል። ከዛም እንግዲህ ከቤት ደግሞ እንግዲህ ጽዮን ሉሊት ማለት ነው አለባበሷን የጽዮንን ስላየች እንዴ ደግሞ እንደዚህ አይነት አለባበስ ጀምርሽ እንዴ አረ አንቺ ሰው አንድ ነገር እንዳታመጭብን እኔ ፈራሁኝ ስትላት ዝም በያባሽ ብላ አንቃ አንደፋደፈቻት። በዚህ ጊዜ ሲጣሉ ከላይ አረ ድረሽልኝ ቤዛ ስትላት ቤዛ መታ ስታያት ትግራ ገባት። ምን አይነት አለባበስ ነው ጽዮን ዛሬ ደግሞ የለበሹ ስትላት ተዋጥታት ወደ ፎቅ ክፍሏ ውስጥ ገብታ ተናደደች። ሲሆን ከዛም ተከትላ ቤዛ ገብታ እናንተ ሰዎችን የምን እያደረጋችሁ እንደ ግራ ገባኝ፣ መጠየቅም ሰለቸኝ፣ ስጠይቃችሁም እውነታውን አትነግሩኝም፣ ምንድን ነው እየተደረገ ያለው ሲሆን ራስሽ ማስታወስ ስትጀምሪ የዛን ጊዜ ቆጭሻል ስትላት፣ ቤዛ ትንሽ ጊዜ ታገሽኝ፣ እነግርሻለሁ ሁሉንም ነገር አልደብቅሽ መራ የዛ ጊዜ ሲከሽወብሽ ወይንም አደጋ ላይ ስትወልቂ ወይንም አንድ ነገር ሲደርስብሽ ነው የምትነግሪኝ። በቃ እኔ ከዚህ በኋላ አንቺ ምን ታደርጊያለሽ፣ ምን ትሰራላችሁ፣ የእናንተን ለመጠየቅ በቃ ትቻለሁኝ ብላ ትመልስላታለች። ይህ የሆነም ዳግም እና አስጠንቅቀው ስትገባ ስትወጣ፣ ሰዎችን ተጠንቀቅ፣ እያንዳንዱ የምታደርገውን ነገር ለኔ እንድታቀብለኝ እፈልጋለሁ ስትል አደራ ብለዋለች። ሉሊት ደግሞ እንግዲህ የአፌር ፈልጓታል። ሲፈጠር የነበረውን እና እያየችው እና እየሰማችውን ነገር እንድትናገር እንድትመጣ ሲደውሉላት እንዴ አሁን ጥፍሬን ከነቃቀላችሁ በኋላ ነው ወይ? እንደዛ ምቹን የስትለው ለማንኛውም አለቃ ና ያዘዘሽ ትመጫለሽ፣ አመጭብሸዋል ይመጣለሁ አለችና ከዘገበው ወይ አሁን ደግሞ ጥፍሬን የነቃቀሉኝ አልሄድም ቢል ደግሞ አንገቴን ቀልተው ይጥሉኛል፣ ምን ይሻለኛል? እያለ የማትወጣበት ጭንቀት ውስጥ ገብታ ላይ በገዛ ስራዋ ነው። እሷ እንኳ የእጇንና የስራዋን እያገኘች ነው። ኤፍራታም ከፊት ጋር ሂዳ አሞኛ ብላ ስለመጣች ከክፍል ከቤት አስገባና ፎቅ ሂዶ የሚለበስ አልብሷት የኔ ንግሥት፣ አይዞሽ ከዶክተር ለጥራልሽ ወይ ቢላት በፍጹም አትጥራ ስትለው እንግዲህ ከጉዳዩ እንዲጨርስ አቋርጦት የመጣውን ለመጨረስ ወጥቶ ሄዷል ማለት ነው። እሷ ግን በተደጋጋሚ እያስታወከ እያመማት ነው። ቤዛም ሉሊትን እያግባባች ለመጠየቅ ብትሞክርም በፍጹም ሉሊት አልተፈታቻትም። ልታዋጪ ነው እንዴ ነበር እንደውም ያለቻት። ከዛ ናቱ እውነት በኤፍራታ ጨክነሃል ወይ ወይንስ ሌላ አፍቃሪ ይዘሃል ወይ አፈቀርክ እንዴ ብስትል ትጠይቀዋለ። እንዴ ምን ማለትሽ ነው? አይን አይኔን እኮ ፊት ለፊት እያየ ነው አልፈልግህም ብላኝ ሄደችው። እኔ እንደውም ፕራንክ ነው እንኳ ብትኛ አልመሬሽን ቢላት፣ በፍጹም እኔ ማፍቀር የለብኝም ወይንስ አልፈቀርም ማለት ነው ወይ አንተ እኔ ከዚህ በኋላ ፍቅረኛ አይደለም እያለች እኮ አይኔን በትክክል እያየች ነው የነገረች ከዚህ በላይ ምን ልጠብቅ ነው ከኤፍራታ ምጠብቀው ብለች ታስብ ያለች ሲል መለሰላት። አትሳሳት፣ እኔ ግን እውነታ ይመስለኝም ታግሰ ጠብቃት፣ አንድ ቀን እውነታውን ልትነግር ትችላለች ብትለውም አይ ከዚህ በኋላ ሌላ ህይወት እንደጀመረ ቢያውቀውም ግን አልተናገረም። ያንም ህይወት እንግዲህ እናቷ እንዳይገፋበት ስላስጠነቀቀችው አሁን ምንም ነገር ማድረጉ ግራ ተጋብቶት ይገኛል። በዚህ ጊዜ እንግዲህ ታሪኩና ያፌት ደግሞ እዛ መጀመሪያ ዳንስ ቤት ወስደዋቸው እነዛ ልጆች ሲደንሱ እባክህ ሀዲ ነኝ እያለ ለከስተመሩ የተናገረችው ልጅ ለይተ አውጣልኝ እና መቀጣጫ እና ድርጋ ሲል ነግሮት ነበር። እንግዲህ ከታገቱት ሴቶች መካከል ገብቶ ማን ነበረች ትላንትና ለከስተመሩ ተገድጄ እንጂ ወድጄ አይደለም ብላ የተናገረችው ልጅ እራስሽን፣ አጋልጬ ጎትቼ ሳላወጣሽ ሲላት ሔዋን እንግዲህ ሳታስበው በገባችበት እዛው የዛው ተቋዳሽ ሁና ቀርታለች። ያችንም ልጅ በጣም ደንግጣ እንግዲህ እያስታወሰችም ነበርና ያለችውን ነገር፣ ሰውየው ግን የእነሱ ተባባሪ ስለነበረ ነበር ያጋለጣት። በጣም ያሳዝናል። ስለዚህ ኤፍራታ ለእነዚህ ይደርሳለሁ እያለች ምንም ችግሮቻቸው በመካከል ሊቀረፉላት አልቻሉም። ገነትም እያገገመች ትንሽ እየተነቃቃች ትመስላለች። ፂወን ቤዛ በፂወን አሁን በጣም እየተናደደች ነው። ሁሉን ነገር በሚስጥር አድርጋ ከጀርባ ይዛባታል። ቤዛን ብትሆን የናታልን የፍቅረኛ ወንድም እንግዲህ እስካሁን በስፖርት እየጀመሩ እያወሩ እየተጫወቱ እንግዲህ ጨዋታ ጀምረዋል። ሁሉም እንግዲህ በየራሳቸው በየፊናቸው ስለሄዱ መጨረሻ ላይ እንግዲህ ምንድን ነው የሚያገናኛቸው የሚለውን ለማየት ሁላችንም እየጓጓን ነው የምንገኘው። ጽዮንና ዳግም ደግሞ አቤልን ከተበቀሉት ያፌት ምንድን ሊሰራ ይችላል፣ ያፌት እስካወቀ እንዴት ነው የሚያደርገው የሚለው ነገር ከባድ ነው። ኤፍራታ በተለይ አሁን ምንም ነገር ለማድረግ በጣም እየከበዳት ያለበት ቦታ ይመስላል። ለምን ያፌት በጣም እየተከታተላት ነው አሁን ለያፌትም ወይንም ለናታንም ሳትሆን እንዳትቀርም በጣም ትጠነቀቃለች። ስለዚህ አሁን የስራውን ጉዳይም ለመስራት የእርግዝናው የሚያስመልሳት ነገር ሊያሰራት አልቻለም። ያ ነገር ከሰራች ደግሞ ወንጀል እመረምራለሁ ብላ ገብታ ወደ ወንጀል እንደሚመራ ስታመራ ወንጀል ደግሞ መግባት አትፈልግም እነሱን አጋልጣለሁ ብላ ገብታ እሷን በዛ መቀላቀል ስለማትፈልግ ያን ስራ ልትሰራው ሳትሆን የእነሱን የሚሰሩትን ስራ ለማጣራት የምትሄድ ነው የሚመስለኝ፣ እኔ እንደራሴ አስተሳሰብ። እናንተስ እንዴት ታዩታላችሁ? በጣም የሚገርምና የተወሳሰበ ነገር እየመጣ ያለበት ደስ የሚልና የሚያስተምር ታሪክ ሆኗል። ስለዚህ አሁን ጽዮንና ዳግም ይሳካላቸዋል ወይ? ከዛስ አቤልን እንዴት ነው የሚያደርጉት የሚለው ነገር ሁላችን ነው የሚያጓጉቱን። በቀጣዩ በጉጉት እየጠበቅን እንገኛለን። እናንተም ወዳችሁ ፈቅዳችሁ ስትከታተሉ ስለነበረ ከልብ አመሰግናለሁ። የዛሬውን በዚህ ተሰናብቻችኋለሁ።